ቅዱሳንን በቀለምና በዘር መጥራት አፈንጋጭነት የሚመስላቸው በርካቶች ናቸው። እርግጥም ለቅዱሳን ዘርና ቀለም መስጠቱ ባሉታዊ አስተሳሰብ ከሆነ አፈንጋጭነት ነው። ሆኖም ግን ከመንፈሳዊ አንድምታ ከቅዱሱ የትውልድ ቦታና የቆዳ ቀለም አኳያ ቢወሳ ምንም ክፋት የለውም። አንዳንድ ጊዜ ደግሞ ስዕሉ ከተሳለበት አካባቢ የሥነ ስዕል ባህልና ከምዕመናኑ ማንነት አኳያ እነሱኑ መስሎና አህሎ እንዲሳል የሚደረግበት አግባብ ሊኖር ይችላል። ታዲያ እመቤታችን በመሃል ምድር ሀገረ እስራኤል በሊባኖስ አውራጃ ተወልዳ ሳለ እንዴት ጥቁሯ ማርያም ተብላ ትጠራለች በምድረ ኢትዮጵያ? እመቤታችን ቅድስት ድንግል ማርያም ጥቁሯ ማርያም ተብላ እንደምትጠራ የምናውቅስ ስንቶቻችን ነን? በርግጥ ኢትዮጵያ ውስጥ ብቻ ሳይሆን እንደ ቤልጂየም፣ ክሮሺያ፣ ኢኳዶር፣ ኢንግላንድ፣ ፈረንሳይ፣ ጀርመን፣ ሃንጋሪ፣ አየርላንድ፣ ማልታ፣ ሜክሲኮ፣ ፖርቹጋል፣ ስፔንና ፖላንድ ግንባር ቀደም ተጠቃሾች ናቸው። የተወደዳችሁ የ44 ሚዲያ ታዳሚዎቻችን እኛም ዛሬ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያኗን ጥቁሯ ማርያም ከፖላንዷ ጥቁሯ ማርያም ጋር እያቀናጀን የምናቅርበውን አስደናቂ ታሪክ ይዘንላችሁ ቀረብን። እርሶም ሚዲያችንን ሰብስክራይብ፣ ላይክ እና ሼር በማድረግ ዝግጅታችንን እስከ ፍጻሜው እንዲከታተሉ በመጋበዝ ወደ መሰናዷችን አመራን። ጥቁሯ ማርያም ጥቁርነት የሐዘን፣ የተስፋ መቁረጥ፣ የችግርና የክፋት መገለጫ ተደርጎ በብዙሃኑ ዘንድ ይታመናል። እንዲህ አይነት ውሳቤ ደግሞ በምዕራባውያኑ ዓለምና በአፍሪካውያን ዘንድ የተለመደ ነው። ይህም ዓለማችንን ለከፋ ዘረኝነት ዳርጓታል። ጥቁርነትን የክፋትና የመጥፎ ድል መገለጫ አድርገው የሰየሙ ነጮች ጥቁሮችን ሳይቀር ፀረ ጥቁራዊነት አድርገዋቸዋል ማለት ይቻላል። ባንጻሩ ደግሞ አንዳንድ በንቃተ ህሊና የዳበሩና ለነጭ ዘረኝነት አእምሯቸውን ያላስገዙ ውስን ሰዎች የጥቁሮችን ኃያልነትና እኩልነት ለማንጸባረቅ ሲሉ ትግል ሲያደርጉ ቆይተዋል። ይህ ትግልም በዋነኝነት እንደ አሜሪካና ደቡብ አፍሪካ ባሉ ሀገራት ውስጥ በስፋት ይስተዋላል። ይሁን እንጂ የነጮችን ተጽዕኖ ሙሉ ለሙሉ ማስወገድ የቻለና የሰው ልጆችን እኩልነት ያስከበረ አይደለም። ዛሬም ድረስ ጥቁሮች በብዙ ስቃይና መከራ ውስጥ እያለፉ ነው። ይህ ዘረኝነት በገለልተኛው ዓለም ውስጥ ብቻ ሳይሆን በቅድስት ቤተ ክርስቲያን ውስጥም ሰርጎ ገብቷል። በተለይም አፍሪካውያን ከምዕራባውያኑ ዓለም ቴክኖሎጂና ስልጣኔን ሳይሆን በሰዎች የተፈበረኩ አዳዲስ ሃይማኖቶችን ቃርመው ወደ መረባቸው ማስገር ከጀመሩ በርካታ ዓመታት ተቆጠሩ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደግሞ ለዘረኝነት ያልተንበረከከች የራሷ የአምልኮ ሥርዓትን በነጮች ቀለም ያልከለሰች ክርስቶስ በደሙ የመሰረታት እርትዒት ቤተክርስቲያን ናት የሰው ልጅ በሙሉ በንስሐ ህይወት ከተመላለሰና መልካም ፍሬን ማፍራት ከቻለ ለክርስቶስ መንግሥት የታጨ እንደሆነ አበክራ ታስተምራለች ቤተክርስቲያኗ የአምልኮ ስነ ስርዓቷን ለመፈጸም ከምትገለገልባቸው ቅዱሳን ንዋያት መካከል ቅዱሳን ስዕላት ግንባር ቀደም ተጠቃሾች ናቸው። እነዚህ ቅዱሳን ስዕላት በጌታ መንፈስ ቅዱስ መሪነት የተሳሉ ናቸው። ቅዱሳን ስዕላቱ የተሳሉባቸው ቀለማት የተለያዩ ተምሳሌታዊ ትርጓሚዎችንም በውስጣቸው የያዙ ናቸው። ቅዱሳን ስዕላቱ ከሚያመላክቱት መንፈሳዊ አንድምታ ባሻገር የአካባቢውን የሥነ ስዕል ባህል የሚያሳዩ ጭምር ናቸው። ቀደምት ኢትዮጵያውያንም የኢትዮጵያን ቀለምና የአሳሳል ዘየን የጠበቁ የቤተ ክርስቲያን ስዕላትን ይስሉ እንደነበር መመልከት እንችላለን። በጥቁር ቀለም የተሳሉ የጌታችን የኢየሱስ ክርስቶስ ስዕላትን ጨምሮ የቅዱሳን መላእክትና የቅዱሳን ሰዎች ስዕላትም በጥቁር ቀለም ተስሎ መመልከት አልፎ አልፎም ቢሆን የተለመደ ነው። በርግጥ ይህ መንፈሳዊ ትርጓሜው ላይ የጎላ ልዩነትን መፍጠር ባይችልም፣ ለሰዎች ግን በሚገባቸውና አእምሯቸው ሊቀበለው በሚችለው ደረጃ ተስሎ እንዲቀርብ ያስችለዋል። ሰዎች የነሱን መልክና ተክለቁመና መስለውና አህለው የሚመለከታቸውን አካላት በይበልጥ ለነሱ ቅርብ እንደሆኑ እንዲያስቡ ተፈጥሮ ታስገድዳቸዋለች። ቀደምት ኢትዮጵያውያንም ይህንን ጭምር ከግንዛቤ በማስገባት ቅዱሳን ስዕላትን በጥቁር ቀለም ይስሉ እንደነበር የተለያዩ ገዳማትና አድባራት ላይ ያሉትን ቅዱሳን ስዕላት በመመልከት ብቻ ማወቅ ይቻላል። ጥቁሯ ማርያም ጥቁሯ ማርያም በማኅበረ ስባሃት ቅድስት ልደታ ለማርያም ቤተ ክርስቲያን ካውደ ምሕረቱ በስተቀኝ ባለው የቤተ መቅደሱ ግድግዳ ከመሃከለኛው መስኮት አናት ላይ ተለጥፋ የምትገኝ ጥንታዊ ስዕል ናት። ይህቺ የእመቤታችን ስዕል የልደታ ሕንጻ ቤተ መቅደስ ሲታነጽ አብራ ተሰርታ የዛኑ ጊዜ እንደተለጠፈች ያለችበት ሁኔታ ያመላክታል። በስያሜዋ ጥቁሯ ማርያም መሰኘቷ ደግሞ ሥነ ሥዕሏ ስትሰራ በኢትዮጵያዊ የአሳሳል ዘይቤ ጠይም የሆነ ኢትዮጵያዊ መልክ እንዲኖራት ተደርጋ በመሰራቷ ነው። ከዚህም በተጨማሪም የቤተ ክርስቲያኗ ቦታ ባጼ ምኒሊክ ዘመነ መንግሥት ባቡነ ማቴዎስ እንደተባረከና ሕንፃዋም ልዑል ተፈሪ መኮንን አሊያም ኃይለ ሥላሴ አልጋውራሽ በነበሩበት ጊዜ በንግሥተ ነገሥታት ዘውዲቱ ምኒሊክ ዘመነ መንግሥት እንደተሰራች የታሪክ መዛግብት ያወሳሉ። ሌላው ይህቺ ስዕል አስደናቂነቷ አሰራሯና ጥንታዊ መሆኗ ብቻ ሳይሆን እጅግ ተአምረኛና የለመኗትን ፈጥና የምትሰማ መሆኗ ነው። ለዚህ ደግሞ የልደታ ለማርያም ቤተ ክርስቲያን አጥቢያ ምዕመናን በተለይም ዕድሜ ጠገብ አረጋውያን ሕያው ምስክሮች ናቸው። እናቶች ከስዕሏ ፊት ተንበርክከው እንደው ጥቁሯ ማርያም የነገርኩሽን አደራ ልጄ ልጅ አታ ስትሰቃይ ያየሻት ዝማት በያት የኔ ጥቁሯ ማርያም ለልጄ ልጅ ከሰጠሻት የወርቅ ጥላዬን አስገባልሻለሁ ካውደ ምሕረቱ ቆሜ እመሰክራለሁ እያሉ ሲሳሉና ስለታቸው ሰምሮ ሲመሰክሩ መስማት የተለመደ ነው። በልደታ ለማርያም ቤተ ክርስቲያን ቅጽርና በአካባቢው ጥቁሯ ማርያም የሚለው ስም ቤተሰባዊ ይሁን እንጂ በአብዛኛው ኦርቶዶክሳውያን ዘንድ ግን ጥቁሯ ማርያም የሚለው ስያሜ እንግዳ ነገር ነው። ጥቁሯ ማርያም ከሀገረ ኢትዮጵያ ተሻግራ በተለያዩ የአውሮፓ ሀገራትም የምትገኝ ሲሆን ነጮቹ በታምሯቷና በጸሎት ሰሚነቷ ዘረኝነታቸውን ገለል አድርገው አብዝተው የሚያወዱሷትና የሚወዷት እናት ናት። ጥቁሯ ማርያም በሀገረ ሆላንድ የሆላንዷ ንግሥት የሚል ስያሜም ከሆላንዱ ንጉሥ እንደተበረከተላት የታሪክ ድርሳናት ያወሳሉ። ይህቺ በጥቁር ቀለም የተሳለችው የእመቤታችን ቅድስት ድንግል ማርያም ቅድስት ስዕል ለሆላንዳውያን ባለውለታ ናት። እንደ አውሮፓውያኖቹ የዘመን አቆጣጠር በ1656 ዓመተ ምህረት በፖላንድ ላይ ተቃቶ የነበረውን የስዊዲኖች የጥቃት ወረራ በጥቁሯ ማርያም እርዳታ ሲከሽፍ በወቅቱ የነበረው የፖላንዱ ንጉሥ ካዚሚሬስ ጥቁሯን እመቤታችንን የፖላንድ ንግስት እንድትሰኝ ወሰነም። እንደ አውሮፓውያኑ አቆጣጠር በ1944 ዓመተ ምህረት በሁለተኛው የዓለም ጦርነት ክፉኛ የደቀቁት ፖላንዳውያኑ የጥቁሯን እመቤታችንን ስዕል ተሸክመው እስከ ኔዘርላንድ አሊያም ሆላንድ ድረስ ዘልቀው በመግባት ብሬዳ የተሰኘውን ከተማ ነፃ ማውጣት ቻሉ። በዘረኝነት አረንቋ ውስጥ ሰጥመው የሚገኙትና ጥቁሮችን እንደ ሰው እንኳን ለማይመለከቱት እንደ ፖላንድ፣ ሩሲያ፣ ሩማንያ፣ ፈረንሳይ፣ ስፔንና መሰል አውሮፓውያን ሀገራት ጥቁሯ ቅድስት ማርያም በታሪካቸው ውስጥ ብዙ የሆኑ ተአምራትንና ድሎችን አሳይታቸዋለች። ዝነኛዋ የፖላንዷ ጥቁሯ ማርያም አስገራሚ ስዕል ሐዋርያውና ወንጌላዊው ቅዱስ ሉቃስ ከሳላቸው ሰባ ቅዱሳት ስዕላት መካከል አንዱ እንደሆነም ይታመናል። ይህ ተአምረኛ ስዕል ከስምንተኛው ክፍለ ዘመን ጀምሮ በመላው አውሮፓ በኦርቶዶክሳውያንና ካቶሊኮች ዘንድ ብዙ ታምራትን ካሳየ በኋላ ከአስራ አራተኛው ክፍለ ዘመን ጀምሮ ቺስታኮቫ በተባለው የፖላንድ አውራጃ ይገኛል። ድንቅ ተአምራት የሚታዩበት ይህ ቦታ በብዙ ጎብኚዎችም ይዘወተራል። አረመኔው አዶልፍ ሂትለር ቺስታኮቫን ለጎብኚዎች ዝግ እንዲሆን አድርጎም ነበር። ይህችው አስደናቂ ጥቁሯ ማርያም በመላው አውሮፓ ዛሬም ድረስ ተአምሯን እያሳየች ትገኛለች። ቀደምት ኢትዮጵያውያን ቅዱሳን ስዕላትን በጥቁር ቀለም መሳላቸው አስደናቂ ሆኖ ሳለ ዛሬ ላይ ግን አብዛኞቹ ስዕላት የነጮችን ቀለም ይዘው እንዲሳሉ እየሆነ ያለበት ሁኔታ ሊታሰብበት ይገባል። ቅዱሳን መላእክትን በነጮች ቀለም፣ አጋንንትን ደግሞ በጥቁር ቀለም እየሳሉ ጥቁርነትን የክፉ ነገር መገለጫ ያደረጉ በርካታ ኢትዮጵያዊ ሰዓልያን ሀገር ምድሩን አጥለቅልቀውታል። ሲኦልን በጥቁር ገነትንም በነጭ ምሳሌ አድርገው የሚያስተምሩ መምህራንም በርካቶች ናቸው። ጥቁሯ ማርያምን ከቆዳ ቀለም ጋር ብቻ አያይዞ ማውሳትም ሌላ ዘረኝነትን መፍጠሩ አይቀሬ ነውና እመቤታችን ለጥቁሮችም ሆነ ለነጮች እናትነቷ ወደር የለሽ እንደሆነ አስምሮ ማለፉ ተገቢ ነው። ጌታችን ከጥቁሯ ማርያም ረድኤት በረከት ያካፍለን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር።